ከዲኤምሲ ሪል ስቴት ቤት የገዛችሁ ደንበኞቻችን እንኳን ደስ አላችሁ። በ10% ቅድመ ክፍያ ብቻ የገዛችኋቸው ቤቶች ዛሬ ተገንብተው እዚህ ደረጃ ደርሰዋል። ይህ በቪዲዮ ላይ የምትመለከቱት ባለሶስት መኝታ አፓርታማ ተጨማሪ የሰራተኛ ማደሪያ እንዲሁም መታጠቢያዋን ጨምሮ ሲሆን ይህን በመሰለ ሁኔታ ተገንብቷል። ዛሬም ዲኤምሲ ሪልስቴት በልዩ ሁኔታ የሂልሳይድ የመኖሪያ መንደርን የመጨረሻውን ብሎክ ለሽያጭ አውጥቷል። ስቱዲዮ 56 ካሬ በ499 ሺህ ብር ቅድመ ክፍያ ባለ አንድ መኝታ 77 ካሬ በ685 ሺህ ብር ቅድመ ክፍያ፣ ባለ ሁለት መኝታ 125 ካሬ በ1.1 ሚሊየን ብር ቅድመ ክፍያ፣ እንዲሁም ባለ 3 መኝታ 150 ካሬ በ1.3 ሚሊየን ብር ቅድመ ክፍያ ብቻ። ቀድሜ ብመጣ ምንጠቀማለው ብለው ከጠየቁን እስከ 30 ፐርሰንት የሚደርስ ቅናሽ ተጠቃሚ ይሆናሉ፣ እንዲሁም ጥሩና ማራኪ እይታ ያላቸውን ቤቶች ቀድሞ ይመርጣሉ። ከዲኤምሲ ሪል ስቴት የቤት ባለቤት ለመሆን ይህ የመጨረሻውና የማይደገም እድል ነው። ለበለጠ መረጃ